ኢትዮጵያ የዓለም ብርሃን መልእክት ሁለትና መልእክት አምስት ስለ መናፍቃን ስለ ፕሮቴስታንቶች እንዲህ ይላል። ይድረስ ለፕሮቴስታንት እምነት ተከታዮች፣ ልብ ብላችሁ አድምጡ። እናንተ የዘመኑ የጠላት መጠቀሚያዎች እጣፈንታችሁ እጅግ ያስደነግጣል። በኢትዮጵያችን ታሪክ የአገሪቱን የእምነት መሠረት በመናድ ከማንም በላይ የደከማችሁ እናንተ ናችሁ። አገራችን ኢትዮጵያ በእናንተ የጥፋት ተልኮ እጅግ ተፈትናለች። የዚህችን አገር በእግዚአብሔር የታቀደ ስልታዊ አቀማመጧን ልታውቁ ይገባል። ኢትዮጵያ በጊዮን የተከበበች በምድር ወገብ ሁሉ ብትዞሩ የማታገኙትን ከባሕር ጠለል በላይ በከፍታ ቦታ የተቀመጠች የማንም ሀገር ስነ ምህዳር ያልጨበጠውን የተለየ የአየር ንብረት፣ የእጽዋት ዝርያ፣ የእንስሳት አይነት ያቀፈች፣ ያበቀለች ለሰው መኖሪያ ተስማሚነት ያላት አገር ነች። ሕዝቧም በመልኩ ለየት ያለ ነው። በተፈጥሮው ፈጣሪ የቸረው አእምሮውም ያለ ትምህርት የታነጸ ነው። እናንተ ደግሞ ከዚህ ህብረተሰብ ውስጥ በቅላችኋል። በስንዴ አረም እንደሚበቅል በጨለመው ክረምት ሙጃ እንደሚበዛ አገሪቱን ሸፍናችኋል። ከአጥፊው ሥርዓት ጋር ወግናችሁ አገሪቱን ታፈርሳላችሁ፣ ኢትዮጵያዊ ወኔንም ትሰልባላችሁ፣ እጅና እግሩን ትቀይዳላችሁ። አሁን ያለውን መንግሥትም ከምንም በላይ የጠቀማችሁ የዲያብሎስ ሠራተኞች ናችሁ። እናንተ የምትንቋት ይህች ቅድስት አገር የእመቤታችን ድንግል ማርያም አገርና እርስቷ ናት። በእናንተ የረከሰ አፍ ሁሌ ትነቀፋለች። በእናንተ የዲያብሎስ ውክልና ቅዱሳን መላእክት እንደ ዕቃ ዝቅ ተደርገው ይታያሉ። ምድርና ሰማይ የማይሸከሙትን አምላክ የሚባላ እሳት የሚፈጥረውን አምላክ በማኅፀኗ የተሸከመች በነፍሷ ያሳለፈች ደሟን የለገሰች እናት በእናንተ ትነቀፋለች፣ ትሰደባለች፣ ዝቅ ተደርጋም ትታያለች። የእሷን ክብር ለሁለት ሺህ ዘመን አክብራ አቅፋ ተባርካበት ተወዳበት የኖረችን የተዋሕዶ ኦርቶዶክስን እምነት በእናንተ ዘመቻ ተመታለች፣ በሰርጎ ገቦቻችሁም ትታመሳለች። ቀንን፣ ወርን፣ ዓመታትን ሁሉን ባለማቋረጥ እንደ ጅረት በሚፈሰው የምስጋና ዜማዋ ቅዳሴና ማህሌት አምላክን እናቱ ድንግል ማርያምን የጌታን ባለሟሎች አክብራ የምታመሰግን ተዋህዶን ልታፈርሱ ከዘመታችሁ ቆያችሁ። እድሜያችሁም የሚለካው ከጽንሰታችሁ እስካሁን እድገታችሁ በሰራችሁት አመጽ ነው። የትኛው የእምነት ተቋም ነው በዘመን ርቀትም ሆነ ለእምነት ጸንቶ መቆምን በእሳት ማዕበል ማለፍን ያየ ያለ ተዋህዶ ኦርቶዶክስ እምነትስ ይህንን የፈጸመ የሚፈጽምስ የት ነው ያለው? የዘመኑ የዳቢሎስ መጠቀሚያዎች አድምጡ! ማንስ አክብሮ ያኖረውን የእግዚአብሔር ቃል ልታፈርሱ ትነሳላችሁ። እንደ አርሞንየም ጠል የሚንጠባጠበውን እንደ ምንጭ ውሃ በሚፈሰው የቅኔ፣ የማህሌት፣ የዜማ ፍሰት ፈጣሪዋን ያለማቋረጥ የምታመሰግን ተዋህዶ ኦርቶዶክስን እምነትን የሚመስል እስቲ አምጡ። በተግባርም ድሃ የሚጠለልባት ቢከፋው የሚገድምባት እድሜውን ለፈጣሪው ለሚያስገዛባት ስጋን በጾም ለማድከም ከአምስት ቀኖች ሁለት ሦስተኛውን ለጾም በመመደብ የሥጋ ጒልምስናን ለመንፈስ እንዲገዛ በገነቧቸው መንፈሳዊ ሥርዓት ያሰረጸች ተዋህዶ ኦርቶዶክስ ናት። እናንተም ካቶሊኩም፣ እስላሙም እምነት አለኝ ፈጠርኩ የሚል ሁሉ በዚህች ተዋህዶ እምነት ላይ ዘምቶ ጦሩን ሰብቆ አናንቆ መንፈሳዊና ሥጋዊ ስብራት አድርሶ ለዘመቻው በዲያብሎስ ተወድሶ ኖሯል፣ ኖሯችኋል! ዛሬ ግን አበቃ። በሰፈርከው ቁና አስር ዙር ስፍር ሰፍሬ እጠርግሃለሁ ይላል የሠራዊት ጌታ እግዚአብሔር። የእመቤታችን የድንግል ማርያም ልጅና የደሙን ማኅተም የጨበጥኩ የታመንኩት የተወደድኩት የሉል ባለሟሎች ሚካኤልና ገብርኤል ለሁሉም ፈጥነው የሚደርሱልኝ በእሳት ቅጥር አጥረው የሚጠብቁኝ የታመንኩ ወዳጃቸው ነኝ። በዚህ የምመካ ነኝ። የአምላኬን ትእዛዝ፣ የእመቤቴን ትእዛዝ፣ የወዳጆቼን ትእዛዝ ልፈጽም ላስፈጽም የቆምኩ የልዑል ባሪያ ነኝ። ከደፈራችሁ ጠብቁኝ፣ ሂሳቡን እናወራርዳለን። ይህን አትጠራጠሩ፣ ምሕረት ከኔ አታስቡ። ከስንዴ ዓረም እንደሚነቀል ከኢትዮጵያ ምድር እናንተንና ሥራችሁን አሻራችሁን ማጥፋትና መጥረግ ዋናው ሥራዬ ነው። የምኖረው ለዚሁ ነው። ጊዜው አልቋል። እኔም አጠገብህ ነኝ፣ ከመሃልህ አለው። እኔ ብቻ አይደለሁም። የልዑል ባሪያዎችና የታመኑ ልጆች የደሙን ማህተም የጨበጡ በመሃልህ ቆመዋል። ለአይናችሁ አንሞላም፣ ውዳቂዎች ነን በሥጋችን፣ የኮሰመንነን በእምነታችን ቸሩ ፈጣሪያችን በጸጋውና በእሳት አጥሮ የሚጠብቀነን ሁልህም ተሰናርተህና ወገብህን ታጥቀ ጠብቀን። የታመንክበትን ሁሉን እናየዋለን፣ እንደ ጭስም ሲተን እናየዋለን። አብረህም ትበናለህ። ፍየልንና በግን አንድ ላይ የምናግድ አይደለንም። የተጠራነው ለበጎች እረኝነት ብቻ ነው። የምንታመነው ለእግዚአብሔር ሕዝቦች ነው። ጠላትን የሚሸከም ጫንቃ የለንም። ለንጽጽር ትንቢተ ሕዝቅኤል ምዕራፍ 13 ከቁጥር 17 እስከ 23 ያለውን የእግዚአብሔር ቃል ተመልከቱ። ይላል ኢትዮጵያ የዓለም ብርሃን መልእክት ሁለት ኢትዮጵያ የዓለም ብርሃን መልእክት አምስት ደግሞ ስለ መናፍቃን ስለ ፕሮቴስታንቶች እንዲህ ይላል። ፕሮቴስታንት መናፍቃን ይህ እምነት በስም አጠራሩም እንደሚታወቀው ዓመፅን እንደ መንገድ የሚያዩ በዐመፅ የተጠነሰሱ ዛሬም በዐመፅ በሴራ የዲያብሎስ ድርጅታቸውን እያስፋፉ ያሉ ናቸው። በመልእክቶቹ ኢትዮጵያ የዓለም ብርሃን በሚለው መልእክት ሦስት ገጽ 30 እስከ 32 እንደተገለጸው ከካቶሊክ የተገነጠሉ ዘመናቸውን ሁሉ እንደ አሜባ እየተገነጠሉ የሚባዙ እምነታቸውን ልክ እንደ ፖለቲካ አደረጃጀት አጭበርብረውና አታለው በመላው ዓለም ራሳቸውን ያስፋፉ የዲያብሎስ የዘመኑ ድርጅቶች ናቸው። ከካቶሊኮች በሚበልጥ ድርጅታዊ አሰራርና ፖለቲካውንም ተላብሰው ገንዘብን ሰንቀው በመላው ዓለም ለሰዎች ጥፋትን ለዲያብሎስ ግዳይን ዘወትር የሚያቀርቡ ናቸው። ከነዚህ ጋር መጨቃጨቅ ከዲያብሎስ ጋር በአካል የመዋጋት ያህል ነው። መልእክቱንም ሁሉ በሹፈትና በፌዝ የተመለከቱ ናቸው። የልዑል የድንግል የቅዱሳን መላእክት የሰማዕታትና የነቢያት የሐዋርያት መሠረታዊ ጠላቶች በመሆናቸው ከእነሱ ውስጥ አንድም ሰው በምሕረት መዝገብ አይታሰብም። በራሴም በተሰጠኝ ሥልጣን በታመንኩለት ባሪያውም ልጁም ሆኜ በማገለግለው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስምና በእናቴ በወላዲት አምላክ ስም በወዳጆቼ በገብርኤል በሚካኤል በሩፋኤል በፋኑኤል ስም ቃሌን አጸናለሁ ከምድሪቱ ሁሉ ካልጠፉ እኔ ለእነሱ በፍጹም የማልተኛ መሆኔን አረጋግጥላችኋለሁ። ያውም በኢትዮጵያ ምድር በሉን መናገሻ እንኳን እነርሱ በአካል ቀርቶ ምልክታቸውም ሆነ ስም አጠራራቸውም አይታሰብም። ስለዚህ ከእነዚህ ጋር በማንኛውም መልኩ ማኅበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ትስስር ያለህ ሁሉ አብረህ በእሳቱ ትበላለህና ሰከንድ ሳታጠፋ አምልጥ፤ ሌላ የምልህ የለም። ለነሱ የተደገሰው የሰው ልጅ ያላየው ጥፋት ነውና እነዚህን የምትቀበል የተዋሕዶ አገር የለችም። በእነዚህ የአገራችንም የዓለምም ተዋሕዶ እምነታችንም ጠላቶች የየትኛውም የዓለም ዜጋ ይሁኑ የአገራችን መናፍቃን እስከሆኑ ድረስ ምንም ዓይነት ዘር ምልክት ሳይተውላቸው ፍጹም ከምድሪቱ ይጠረጋሉ። ያሳደጓቸውም እንስሶች ጭምር በኢትዮጵያ ውስጥ እንዲኖሩ አይፈቀድም። አይደረግምም። ስለሆነም በየትኛውም ዓለም ስፍራ ሁሉ መናፍቃን ሁሉ በዚህ መልእክት በተጠቀሱ መቅሰፍቶች ሁሉ ይጠረጉ ዘንድ በልዑል ፈቃድና ትእዛዝ በካዷት በእናቴ በድንግል ትእዛዝ በእኔም በልዑል ባሪያ ተፈጻሚ ይሆን ዘንድ ታዟል። እጅም መስጠት እስትንፋስም ለእናንተ የለም። በምንም የሚተው ቀዳዳ አይኖርም። ቀዳዳ ለነዳታን እንዳልተተወ ሁሉ፣ የልዑል ቃል እንዲህ ይላል። ሙሴንም እግዚአብሔር የቀደሰውንም አሮንን በሰፈር ተመቀኟቸው፤ ምድርም ተከፈተች፣ ዳታንንም ዋጠችው፣ የአቤሮንንም ወገን ደፈነች። በማኅበራቸውም እሳት ነደደች፣ ነበልባልም ኀጣንን አቃጠላቸው ይላል መዝሙረ ዳዊት ምዕራፍ 105 ወይም 106 ከቁጥር 16 እስከ 18 መናፍቃን የእናንተ ጣፈንታ ይህ ከላይ ያለው ቃል ነው፣ ይላል ኢትዮጵያ የዓለም ብርሃን መልእክት አምስት Oh, my